እኛ ጋር ተጽፏል። እስቲ እህንም ቪዲዮ ኮፕሊን ካሩ እስቲ ወንድነ ወንድም ያክሊል ወንድነ ሶፍት አስበሉ፣ ዘይት ሽጡ፣ እንደዚህ አድርጉ፣ በማስቲክ አስረግዙ ብሎ በመጽሐፍ የተሰነደ ወንጌል አማኝ ትምህርታችን ዶክትሪናችን ይሄ ነው ብላ ያስቀመጠችው ትምህርት ካለ አምጣ። የተክልዬን ተቅማጥና ቅዱስ ቁርባን እዚህ ጋር ምን ነበር ያለው? የተክልዬን ተቅማጥ እንደው ብቀርብስ እንደዚህ ከመዋረድ ብቀርብስ። አራ ይቅረብ እግዚአብሔር ይቅረበበት። የተክልየን ተቅማጥ ምቀጥለውን እስክንስማ ፍርፋሪና በአተላ ቦታ ይወሰዳል። እንዲሁም ደግሞ መማፅዮን ከንፈሩን ሳምኝ፣ መማፅዮን ከንፈሩን ሳምኝ፣ ማርያም የወንድ ልጅ ወራ እንዲያ ያደረገች የሚለውን ትምህርት ለመደብ፣ ማርያም የወንድ ልጅ ወራ እንዳይ ይሄ ትምህርት የት ነው ያለው? በኢየሱስ። እስኪ ኮመንት ሰክሽን ላይ ያስቀመጣችሁን ቅዱስ በጣም ነው የምናመሰግነው። በጣም በጣም ሪስፐክት እውነት፣ በጣም ነው የምናመሰግነው። በጣም ታንክ ዩ እስኪ ምቀጥል እንስማ ቤት ያሉ የተወገዙ ደግሞ ትክክለኛ ሆነ ሀሰተኛ ነገርና ሀሰተኛ አገልጋዮችን መንሹን ማድረግ በጣም ይሄ የመጨረሻ አስቂኝ ሁኔታ፣ አስቂኝ በጣም የሚያስቅ ሁኔታ ማለት ለምን መሰለ መልስ ስላሳ ወዲ ወዲ አሁን ግራ ተጋብተዋል። በጣም አጣም ጥኝ ውስጥ ገብተዋል እና ሞቆዋል። አራግብልሃለሁ፣ በደንብ አረግ፣ ያራግብልሃል ወደ ጌታ ወደ ኢየሱስ ክርስቶስ ወደ እውነት እንድትመጣ ማለት እናንተ ስህተት ለመሸፈን በመጽሐፍ የተሰነደ በትምህርት ደረጃ ያለን ትምህርት ለመሸፈን እኛ ቤት ሁላችንም የማንቀበለው አንዳንድ ትክክለኛ አገልግሎት የአገልግሎት ስርዓቶችን አምጥተ ማቅረብ በጣም ያሳዝናል። ዘለአለም አለማችን ሶፍት ሶፍት የመቱት ያ እኛን አይወክሉም። እና ይህንን በደንብ ስማ። መጀመሪያ የአቡና አራጭቃና አቡና እንትን ላይ እዚጋ ምን ነበር ያለ ሁኔታ አረ፣ አረ ተው ከመባለ ጌታ ይጠብቅ። ኧረ ቅዱስ ይዘለኛል በጣም። ይሄ የመጨረሻ አስቂኝ ሁኔታ አስቂኝ፣ በጣም የሚያስቅ ሁኔታ። ለምን መሰለ መልስ ወዲህ ወዲያውን ግራ ተጋብቷል፣ እና ወደ ጌታ ወደ ኢየሱስ ክርስቶስ የእናንተን ስሕተት ለመሸፈን በመጽሐፍ የተሰነደ በትምህርት ደረጃ ያለን ትምህርት ለመሸፈን እኛ ቤት ሁላችንም የማንቀበለው አንዳንድ ትክክለኛ ሆነ የአገልግሎት ስርዓቶችን አምጥተ ማቅረብ በጣም ያሳዝናል። ዘላለም ዓለማችን ሶፍት ሶፍት የምትት የአቡነ አራ ጭቃና የአቡነ አራ እንትን ላይ የበቀለውን ጭቃ ሰውነትን ተቀባይ የሚል ትምህርት እ? የጌታ ስን እንደ አተላና ፍርፋሪ ሆንላል የሚለውን ትምህርት ለመደበቅ በመጽሐፍ የተሰነደ ትምህርት ነው ብላ የምትሳለሟቸውን መጽሐፎች ሐሰት ለማድረግ የእኛን አንዳንድ ከኛ ወገን ያልሆኑ ትክክለኛ ያልሆኑ አገልጋዮችን ሜንሽን ማድረግ በጣም ያሳዝናል እና አስቆኝጣነ ሚያሰቀናጣም ፈኒ የሚያደርግ ነውና ቅዱሴ በጣም እናመሰገናል። እና ሌሎች ቪዲዮች እንደዚህ ብትሰሩ ድን እስካሁን እኮ ብዙ ነገር ታንክዩ። ለማንኛውም በጣም እናመሰግናለን እናመሰግናለን። ቅዱስ እያላችሁ ኮመንት ላይ ያስቀምጡልኝ እስኪ።